አንዳንዴ ምን አለ መሰላችሁ የረሳነው ሳይሆን ነገ የሚፈጠረውን የምናስብ ጥሩ ነው። ትላንትና ዛሬ የለም። ያ ትላንትና በህይወት ላይ የተፈጠረው ነገር ዛሬ ህይወት ላይ የለም። ትላንትና አለ፣ ትላንትና ሆኗል ያልኩት ነገሮች ሁሉ ዛሬ ተለውጦ ነው እያየው ያለትኝ። ለምን የትላንትና ነገር ረስታችሁ ወደፊት ህይወታችሁን አታስቡም? ለምን ትናንትና የተፈጠረው ነገሮቹን አጠገብ ላይ አድርጋችሁ ልባችሁ ውስጥ ላይ ስለነገ እያሰባችሁ መኖር አቃታችሁ? እናንተ ለምን እንድን ነው እንደ ሕፃን ማደማመጥ አቃታችሁ? ማደማመጥ የለም። በቃ ተደማመጡ እንጂ ሁለታችሁ፣ በኢየሱስ ስም ጌታን ትላንትና፣ እርሱ እንጂ ሄምዬ፣ እኔ ያለንቺ አንድ ነገር ልንገርሽ፣ ስለ ዳነ ምንም አያገባሽም። ሄምዬ ምንም ማለት ነው። እንዴ ዳኒ ትናንትና ነው እኮ የሚታቂ። እና ደግሞ ትናንትና የተፈጠሩ ነገራቶች ደሞ ዛሬ አምጥሽ ምን ነገር የለብሽም። አንቺ ገና ነው የምትኖሪው ውስጥ እንደሚያጋጠም ሊታወቂ አትችልም። ሰላም ሳልል ወሬ ጀመርኩና። ሰላም ሰላም ውድ ቤተሰቦቼ። ዛሬ ምንካን ዛሬ እንደ የባሳ ነው። በእውነት በእውነት የባሰ ማለት ነው። በዚሁ ሁሌም የባሰ ነገር ነው እየመጣ ያለው ሰው ለምን እንደሆነ ያላውቅም። ትላንትና እኛ በህይወታችን ላይ ብዙ ነገር ልናሳልፍ ይችላል። ጌታን ትላንትና ህፃንነት ላይ እና 2016 ላይ የሆነው ነገር በህይወቴ ላይ ዛሬ ላይኖር ይችላል። እንቀየራለን ባናጋገር ሁን በማንነት ይሁን በልብስም በሁሉም ነገር እንቀያየራለን፣ መቀያየር የሚባል ነገር አለ። ግን እናንተ ትላንትና ነገር እያሰባችሁ ዛሬ እስከዚህ ድረስ ማጣላታችሁ በጣም ነው የሚከብደው። አንድም ልብ ያሉ ሰዎች የላችሁም። የምናንተ መሀል ብሩክም ልብልህም፣ ሄሚም ልብልሽም። አስረግጬ ልንገርሽ ሄሚዬ፣ በጣም በጣም ዛሬ ላንቺ ልንገርሽ፣ ሄሚን በጣም ነው መወዳት፣ ቤተሰቦች ሁሌም የነገርኩ ነው ብዙ ቦታ ወይኔ በየ ቲክቶክ በየ ቦታ ሁሉ ስለ ሄሜ ነው የሚያውረው ስለ ሄሜ ሳላ ወራ ማሽቶ ያውቁ የማሻ ደሞ የማሻው ቀን ደሞ እስኪ ነጋ ድረስ ደሞ ስለ ሄሜ ነው የሚያውረው። ገባችሁ አይደል? ነገር ግን ነገ ቢሞት እግዚአብሔር ይጠይቀኛል፣ ምንድነው ያረግሽ ብሎ እግዚአብሔር ይጠይቀኛል። ለምን እውነቱን ደብቄ አልፍ ማለፍ አልችልም። ሄምዬ በጣም በጣም በጣም በጣም ጥፋተኛ ነሽ። ምክንያቱም ብሩክ ሊቀናሽ ይችላል። ተመችቶሽ አልሲል ብሩክ፣ አንቺም ስለሚወድሽ ስለማፋቅረሽ ይቀናል። ይሄን መረዳት አቅቶሽ አይደለም። አንቺ አትደባደቢ ማለት ልክ ነሽ። ከሰው ጋር አትጋጭ ማለት ልክ ነሽ። ብሩክ ማለት ወንዶ ነው። ደሞ ብሩክ ላይ መቶ ተመችተኛለሽ ሊላ አንቺም ደሞ ስለ ዳንኤል ያገበኛል ማለት እኔ ሊገበኝ ያልቻለው ነገር ምን ነው? ይሄም በጣም በጣም በጣም በጣም ዛሬ የማይሆን ነገር ነው፣ ወይም የማይሆን ነገር ነው። ብሩክ ጥፋተኛ ከሆነ ጥፋተኛ ነው ነው ግን ስለ ዳንኤል ማለት ምኑ ነው አይተሽ ነው? ምኑ ነው የተመቸሽ ማለት? ተመቸሽ ይ አልኩሽ ተመቸሽ ምልሽ ምን አለ መሰለሽ አነጋገር ነው። ምኑ ነው? ምንም ይሁን ምንም ይሁን፣ ከዚች እቺ ልጅ ራቂ። ስንት ሰውዬ ነው የተናገረ ያለው። እሄም ይ ከብሩ ጋ ትናንትና ብዙ ነገር አሳልፋችኋል። በእውነት የማትረሽው ነገር አሳልፈሻል። እኛ ካሜራ ካሜራ ላይ ያለውና ካሜራ ላይ ታችሁ የምትናገሩና የምታሳልፉ ማለት የምታስተላልፉት መልዕክቶች የምታስተላልፉት ቪዲዮች ነው የምናየው። ነገር ግን ከካሜራ ጀርባ ሚዝ የምታሳልፉ ነገር እንኳን ካሜራ ፊት ላይ የምታሳልፉት በላይ ነው። አብራችሁ ባልታችኋል፣ አብራችሁ አሳልፋችኋል። ሶ ስለዚህ ምን አለ መሰለሽ የሚዬ ለምን ነገሮቹን አታይም? ለምንድነው ነገሮች እንዲበርድ ማታደርጊው እንዴ? እንደዚህ አይነት ጥያቄ ለመጠየቅ ብሩክን ብሩክን መጥራት የለብሽም። ብሩክ እንዴት ነው ዝም ሊል የምችለው አንቺን እኮ በየቦታው ማለት ቦታ የኔ እንጃ ቦታ ቢያገኝ ይሄም የተደማመጡ ጌታን ተደማመጡ እንደ ልጅ እንዳያደርጋችሁ። ማላየትም ከሆነ እናንተ ማልግን እናንተ እንደማትለያዩ አውቃለሁ። ማላየትም ከሆነ ግን እንደዚህ አይነት ነገር እንደዚህ ሆናችሁ ትለያላችሁ፣ እንደዚህ ሆኖ እንደዚህ ነገር ይቀራል ብዬ በፍጹም አላስብም። ይሄም ትላንትና ብዙ ነገር አሳልፈሻል ከቡሩጋ ነገር ግን ዳኒ ህይወትሽን ለማባጣት እንደማጣ ላወቅሽም፣ እኔ ያልቻለው ነገር እሱ ነው። በእውነት በጣም በጣም አበዘሽ ጌታ እኔ በጣም አበዘሽ ሲልሽ ሄሚን እኮ እንደ ተሳዳቢዎች አሳልፊ ልሰጠት አልችልም። ከመቼም አሁን አንድ ሰው ሄሚን ዘቅዝቆ እየሳደበ አይቼ ማለፍ አልችልም። ገብቼ ነው የማወራው። ገብቼ ነው ስለ ሄሚም እኔ የሚሳደበው እኔም በቃ ማለት ሄሚን የሳደበው ሰውን ገብቼ ሰድባለሁ። ሶ ለምንድን ነው? ሄሚን ስለሚወዳት ነው። ግን ስለሚወዳት ብዬ ማለት እሷ ያጠፋችው ጥፋትን ደብቄ ማለፍ በፍጹም አልችልም። እንደ ሄሚ ነገሮች እስኪ እሺ አንድ ወር ሆኖ ነው እኮ። አንድ ወር ሆና አንድ ነገር በአንዴ ማቆጨት ትችያለሽ፣ አንቺ በአንዴ ማቆም ትችያለሽ ያለሽ። ምክንያቱም በቃ ከዳኔ ጋር ትገናኛለ ማገናኘት የለብሽም እና አንተኛ የትሽ ማለት ዳኔ ጋር ለምን እንዴትሽ ማውቀናል። ግን ያ ነገር ኦኬ ብለናል። ካሜራ ፊት ማተሽ ተናገረሻል። ለዚህ ነው የትኩት ብለሻል። ከዚህ በኋላ ደግሞ ስለ ዳኔ ይመለከተኛል ማለት አትችም። እንዴት እንዴት ነው የሚታወሩ አንቺ እንዴ? እኔ አሁን ለምሳሌ እኔ የሚወደው ሰው እኔ የሚያፈቅረው ወንድ ማታ አንድ ሴት ተመችቶኛል ብትል ያ ሴት እኔ በፍጹም በሰላም አይላቃትም አላቃትም። እንደ ለምን ማራዳት አቃተሽ? አረ ሄሚ ግንታይ፣ የምር ሄሚ ግንታይ፣ በእውነት ለጠላቶች ያሳለፈሽ አትዝጪ። ጌታን እጅ ለእጅ ተያይዛችሁ መልካም ቦታ ለማድረስ ሮጡ እንጂ ትላንትና የራሳችሁን ነገሮችን አምጣችሁ ባትናገሩ ጥሩ ነው። አረጊን ታው እናንተ ልጆች እግዚአብሔርን እስቲ ልብ ግዙ። ሰው ለእናንተ ምን አስቦ እየሮጠ እንዳለ እስቲ ልብ ግዢ። ሄሚዬ እንደ ጭራሽ ምንድን ነው ያለው? ሄሚ ሼር ላይ አርጓል ዳኒ። ሄሚዬ የኔየዋ ማን ላይ ተጨናቅሽ ያደ የኔየዋ። ያንተ ያረገው ደግሞ ማን ነው? አንተ ደግሞ ማን ነህ?

ሄሚየ በእውነት ታይ እኔ እኮ ስለሚወድሽ ነው። ማን ነው አሁን ኮመንት ላይ መጣችሁ? ሄ ምንም ታሽቀባጥ ያለሽ ብሩክን ታሽቀባጥ ያለሽ ትላላችሁ። እኔ እንደዛ በፍጹም አይደለሁም። ቤተሰቦች እኔ ለብሩክን እውነት እናገራለሁኝ። እኛ አሁን ሁለቱም አንድ ይሆን ምን ፈልክ ከሆነ ለአንድ ማን ጋር ጥፋት አለ፣ ማን ጋር እውነት አለ ብሎ ማናገር ነው የነበረብን። ማለት ካሜራ ላይ ያዩነ ነገር መፈረድ አለብን። ሶ ስለዚህ ሄሚየ የምር የምር አራ በጣም ነው የምደብረው በእውነት ለተመልካቾችሽን ክብር ይኑርሽ፣ በቃ እንጂ ብሩክም ቢትሆን ክብር ይኑር። አንተ እንዴ አንተ ማደባደብ የለብም በቃ አለቃ ነገሮች ይበቃችኋል እንዴ! ለምንድን ነው ማተደማመጡት እንዴ? እናንተ እንኮ ህጻን እንደዚህ ታቃላችሁ እንዴ? ብዙ ነገር አደጋችሁና ብዙ ነገራ ይሆናችሁ እዚህ ደርሳችኋል። ግን ከደረሳችሁበት በላይ የምትደርሱት ነገር ነገ እንዳለ ታቃላችሁ። ትላንትና ቦታ ተመልሳችሁ ከኋላ አይደለም ኮሚቴው ወደፊት ነው እንጂ ወደ ኳላ ተመልሳችሁ ማለት መመልከት የለብሽም እኔ የትላንትና ነገር ብዙ ነገር አይተሽ ብዙ ነገር ሊሆን ይችላል ነገር ግን የትላንትና ነገር አምጥተሽ ዛሬ ማውራት የለብሽም እንዴ ያ ነገር ማለፍ ነው ያለብሽ መቼም ደግሞኛ ስጋ ለባሾችንና የምናለፈው ቀናቶች ውስጥ ላይ ብዙ ቀን ገና ከኖረን በላይ የምንኖረው ቀን አለ ያ ቀን ውስጥ ላይ አንድ ጥፋት ሳናጠፋ ይኖራል ማለት አልችልም ማቼም ሰው ልጅ ፍጹም ነው ሊል አልችልም። ማቸም ሰው ልጅ ምስኪን ነው፣ ሰው ልጅ ምንም ያረጋ አይችልም ሊል አልችልም። ምክንያቱም ሲጋለባሾች ስለሆነ ምንደውም መንገዶች ላይ እግር ላይ እግር ላይ እግር ላይ ይጋጫል። ሶ እንደዛው ምናልባት በህይወትሽ ጉዞ ላይ የሆነ ነገር ይጋጥምሽ ይችላል። ነገር ግን ክፉ እንዳያጋጥምሽ ለብሩክ የሚሆን ላንቺም ይሄ ሁሌ ጸሎቴ ነው። ገባሽ አይደል ትላንትና ነገር ዛሬ አምጥተሽ የምትናገሪ ከሆነ ለነገ ደግሞ ይቅርታ ልብ አይኖርም ለብሩኬ ገባሽ አንቺም ስጋ ለባሽ ነሽ የምትጆ መንገድ ላይ አንድ ነገር ልትሳሳች ትች ያለሽ ነገ አጥፍች ያለው ይቅርታ ብትል አንቺ እኔ ይቅርታ አላረግሽም ትላንትና ኮ ከዚህ በፊት የረኩ ነገር አምጥተሽ ተናግረሻል ብሎ ብናገርስ ሶ እኛ ኮ ነጻ ሰውና እንድንል አልችልም በጣም በጣም ጥፋተኞች ነን። ብዙ ነገር እናጠፋለን። ሁሉም ነገር በይቅርታ ይለፍ። ምን ላል መጽሐፍ ሲናገር የዋላ ነገር እንዳያድር ያደረ ነገር ይዋ ነገር ደግሞ እንዳይውል ውስጣችሁ ላይ ይላል። በይቅርታ ማለፍ አለብን። ስንት ነገር እግዚአብሔር ይቅር ብሎን እየኖርን ነው ያለ ነው። ሄሚዬ አንድ ነገር ነገር እዚ ጋ እናንተ አሁን ብሩቅ ነፍስ አደለም የገደለው ነፍስ አደለም የሞተው እናንተ መሀል ላይ ኦኬ አንቺም ነፍስ አይደለም ያገደልሽው ብሩክም ነፍስ አይደለም የገደለው፣ ፕራንክ ነው ከዚህ በፊት የተደረገው ያ ነገር። ደግሞ ማላችው ላይ ከባድ ከባድ ነገሮች እየተፈጠረ ነው፣ ቤተሰቦች ወንድም ወንድምን ገድሎ ግን አሁን ዛሬ በይቅርታ የሞተው ሞቷል፣ ግን እየኖረ እየበላ ነው ያለው ነገር ግን ነፍስ አይደለም የገደለው ፕራንክ ነው። ነገ አንቺም ደሞ ፕራንክ ታደርጋለሽ። ሶ ስለዚህ ዛሬ በቃ እኔ ፍጹም ሰው ነኝ ልትይ አትችልም ሄሚ። የፍጹም ሰው አይደለሽም፣ ፍጹም አይደለሽም። እንዴ ሲጋራ ለባሽ ነሽ እኮ ተሳስስ ያለሽ ብዙ ነገር ጥፋት ታጠፍ ያለሽ። ሶ ለነገ ደሞ የይቅርታ ልብ እንዳይኖር እንዳታድርጊ። እንዴ ለዳኒ ያገባኛል? ዳኒ ማን ነው ደግሞ? ደሞ ትናንት ነው እኮ ህይወትሽ ላይ የመጣው። በዛም ለላስ እኔን ለጸብ ነው የመጣው፣ ለሰላም አይደለም። ሶ ያ ነገር ደምን ለምን ቆም ብለሽ አታስቢም? ለዳኒ ያገባኛል ምናምን እንዴ ዳን የትላንትና ነው ያወቅሽው። ቡሮክን ግን አንድ ዓመት ነው ካወቅሽ፣ ብዙ ነገር አሳልፈሻል። የእሱም ገበና ሸፍነሽ አንቺም ደግሞ የእሱም ገበና ሸፍነሽ፣ እሱም ደግሞ የአንቺ ገበና ሸፍኖ፣ ተሸፋፍናችሁ እጅ ለእጅ ተያያዛችሁ እዚህ ደርሳችኋል፣ አይደል ሰው ከኖራችሁ በላይ ነገ እንደምትኖሩ እንዳት እንዳትረሱ ከኖራችሁ ከመጣችሁ በላይ ገና እንደምትሄዱ አትረሱም። ረጅም መንገድ አለ፣ ህይወት ጉዞ ላይ ረጅም መንገድ። ክፉም አለ ህይወታችን ላይ፣ ክፉ ሁሉ ክፉም አለ፣ መልካምም አለ። ገባችሁ? እሄን እናትረጂ እሄም ይያትረጂ ጌታን እናትረጂ። እንዴ እናንተ ህጻን ልጆች አይደላችሁ? ዳንኤል፣ ስለ ዳንኤል ደግሞ በፍጹም ያገባሽ ዳንኤል። ምን ነው ምን ነው የሚያምሽ አንቺ? እና አልገባኝም። በቃ ብሩክ ሊቀናሽ ይችላል፣ ልክ ነው ብሩኬ። ምክንያቱም ስለሚወድሽ፣ ስለማፈቅረሽ፣ ላንቺ ቦታ ስላለሽ፣ እንዴት ነው ማይቀናው? እንዴ አንቺ የሆኑ ሽቡሩ አንድ ሴት ጋር ሲሆን አንቺ አትቀኝም? በጣም ነው እንጂ የምትቀኘው፣ ምክንያቱም ስለምትወጂው። ስለዚህ ለምን ለምን የማይሆን ነገር የማይሆን ነገር እንዲሆን ታደርግ ያለሽ? ለምን ይቅርታ ተቀብለሽ እንዴ በፊቱ አትሆኝም? ለምንድን ለተመልኮቾች ክብር የማይኖርሽ አንደኛ፣ እናቶችና አባቶቻችሁ እየተዘቀዘቀ ነው። ተው ተው ተው፣ ግን እግዚአብሔርን ተው። ብር ያልቃል፣ ግን ሰው ልጅ እስከ መጨረሻ ይኖራል። ብር ይዘን አይደለም የምንቀበረው። ብር ቲቴን ነው የምንሄደው። ተረዳችሁኝ። ሶ ስለዚህ ተውተው ቤተሰቦች፣ እኔ በጣም ገርሞኛል። ገባችሁ አይደል?